ወደ ሳውዲ አረቢያ ለመግባት በየመን ባህር አቋርጠው ሳውዲ ደንበር አካባቢ ላይ በሳውዲ አረቢያ ደንበር ጠባቂዎች ብዙ ወጣቶች ሕይወታቸው እንዳለፈ ተሰምቷል። እጅጉን በጣም የሚያሳዝን ነው። እጅግ እጅግ ልብ ይነካለን። ብዙዎቻችንን ሳውዲ አረቢያ ለመግባት እናስባለን። ነገር ግን ከመንገድ ላይ የሚቀሩት በጣም ብዙ ናቸው። ይህም ቪዲዮ ሁላችን ሁላችሁ እስከ መጨረሻው ተከታተሉ። በጣም ያሳዝናለን። ራህመቱላ በረካቱሁ ሰላም ቤተሰቦች፣ እንዴት ናችሁ? ይህን ቪዲዮ ለመጫን ትናንትና ማታ ዜናውን ከሰማሁበት ሰዓት ጀምሮ ነበር የሞከርኩት። ነገር ግን ዩቲዩብ የማይፈቅደው ስለሆነ አካላቸው የተጎዳ ብዙ ሰዎች አሉ። ሰውነታቸው የቆሰለ እንደዚሁም በጥይት የተመቱ በጣም ብዙ ሴቶች አሉ። ያን ቪዲዮ በማስገባበት ሰዓት ግን ዩቲዩብ ስላልፈቀደልኝ በተደጋጋሚ ሊሚቲድ እያለኝ እስካሁን ድረስ ቪዲዮ ወደ እናንተ ለማድረስ አልቻልኩም። ነገር ግን ግን ቪዲዮ ማየት ለምትፈልጉ ሰዎች ቪዲዮ ማየት ለምትፈልጉ ጌት ቻናል ላይ እንደምታገኙት ነግራችኋለሁ። በመቀጠል ወደ ሳውዲ አረቢያ በዚህ መልኩ ህይወታቸውን እያጡ ላሉ ሰዎች ድምጽ በምንሆንበት ሰዓት ደግሞ ተስፋችንን የሚያስቆርጥ ነገር አለ። እሱ ምንድን ነው? ወደ ሳውዲ አረቢያ ስትገቡ ህገ ወጥ ስራዎችን የምትሰሩ ራሳችሁን ስትጓዙ ራሱ ህገ ወጥ መንገድ እየተጓዛችሁ እያለ ነገር ግን ህግ የማይፈቅደውና ህግ በህግ ቁጥጥር ስር ብትውሉ ራሳችሁን አዴጋ ላይ የሚጥል ስራ የምትሰሩ ሰዎች፣ በእውነት ለእናንተ አሁን ለእናንተ ለእንደዚህ አይነት ሰዎች ድምጽ ይኮናል። ወደ ሳውዲ አረቢያ ስትገቡ ህግ ወጥ ስራዎችን እየሰራችሁ እያላችሁ ምን አይነት ልብ ነው ያላችሁ? ህግ ወጥ ህግ ወጥ ስራ ጫት ተሸክማችሁ ጫት እንደማይፈቀድ እያወቃችሁ ራሳችሁን ነፍሳችሁን ሽጣችሁ በባህ ህይወታቸውን ሽጠው መጥተው በባህርም በቃ መከራቸውን አይተው መጥተው፣ እንደዚህ እህቶቻችን በየመንገዱ እየፈሰሱ በየድንጋዩ ስር እየቀሩ እያየናቸው ለምንድን ነው? ሳውዲ አረቢያ ስትገቡ ውላ ለእናንተ ይታዘናለን። አሁን ይሄ ህገ ወጥ ስራ እያስተላለፋቸው እየሰራችሁ እያለ እናንተ ለመንግስት እጅ ብትሉ ምንም አይደለም፣ ግን ብዙዎች ከሳውዲ አረቢያ ተይዛችሁ የገባችሁ ናችሁ። ብዙዎች ከሳውዲ አረቢያ ከማንቸውም አረብ ሀገር ላይ ሄዳችሁ ነገር ግን በጤና ችግር በሆነ ነገር ወደ ሌላ ሀገር ምህር ሳትችሉ በባህር አቋርጠው የሚሄዱ ብዙ ተስፋና ብዙ አላማ ሰንቀው የሚሄዱ አገራችን ላይ ሰላም ሲያጡ ሰላም ሲናፍቃቸው ሰላም ፈልገው ሲሄዱ፣ የባሰ ግን እያጋጠማቸው መንገድ ላይ የሚቀሩት ናቸው የሚያሳዝኑት። አገራችን ኢትዮጵያ ለስድስት ዓመት ያህል በጦር ቀጠና ላይ ናት ያለችው፣ አብሶኛ አማራ ክልል ላይ ማለት ነው። ግን እንደዚህ ሆኖ የሚሄዱት ወገኖቻችንን ተው በዴላላ ተሰርቀ የሚሄዱ ዴላላ ለራሱ ጥቅም ሲል ለራሱ ፍላጎት ሲል ከባልን ከሚስቱ አላቆ ሚስትን ከባሉ አላቆ ከእናትና ከልጆቹ አላቆ ሰርቆ ይዞ እየመጣልን። እንደዚህ አይነት ድምጽ ስንሆን ደግሞ ጫት ተሸክማችሁ ወደ ሳውዲ አረቢያ ካላለፍንና ካልተሻገረ ህይወታችንን ካላጣን ብላችሁ የምትሄዱ ሰዎች እናንተ ለሀገራችሁ ሀገር ላይ ሆናችሁ ራሱ ሰላም የላችሁም፣ ወጣችሁም ሰላም አትፈጥሩ። እውነት በጣም ነው የገረመኝ። ትናንትና ማታ ብዙ ልጆች ወላ በጣም ለማየት የሚያስፈራ ሴቶች ናቸው። በእይት ተመተው ሰውነታቸው ቆስሎ ስጋቸው፣ ሁሉ ነገራቸው ወላሂ አላድ፣ በየቀኑ የማናየውና የማነሳው መከራ ስቃያት የለም። ያን እያየን እያለን በዛ ሀዘን ላይ ጭምር በቁጥጥር ስር ለማዋል ልክ ጫት ተሸክመው ተራራ ለተራራ በቃ እንዲህ ህይወታችሁን ሽጣችሁ ነፍሳችሁን ሽጣችሁ ለማይገኘው ባይገኝስ እውነት ለምን አልገኝ ለምን አልበላ ብሎ አይቀር። እናንተ ራሳችሁን ራሱ ይዛችሁ ሰው እንደሚሰራው ሰርታችሁ መቀየር አትፈልጉ። በእውነት ግርም አለኝ። ገና ህጻን ናቸው ደግሞ ልጆቹ፣ ገና ልጆች ናቸው። እነዚህ ልጆች ታዲያ በእውነት አንድ ችግር ቢደርስባችሁ ምንድን ነው የምታስቡት? እህቶቻችሁ ወንድሞቻችሁ በየበረሃው እየቀሩ እያያችኋቸው በየመንገዱ እየቀሩ እያያችኋቸው እናንተ እንደው ምንድ ሰው እንደሰው አሰባችሁ? እንደ አይነት መጥፎ ደላላዎችን ሴቶችን ያላግባብ ደላላ ሰርቆ ይዟቸው ሲመጣ፣ ልጆችን ሰርቋቸው ሲመጣ ድምጽ መሆን ደላላን አሳልፎ መስጠት እየተቻለ እናንተ ግን እንደው በእውነት አንዳንድ ጊዜ ለእንደዚህ አይነት ሰው ነው ታዲያ ቁጭ ብለን ቢዶ የምንሰራው። ለእንደዚህ አይነት ህዝብ ነው ታዲያ አምባችንን የምናፈሰው። በእውነት በዚህ ሳምንት ብቻ ስንት አይነት መከራ አየን፣ ስንት አይነት ችግር ብቻ አየን፣ ስንት አይነት መከራዎችን ሰማነን። እና ኢላሂ ወይ ኢላሂ ራጁን፣ በእውነት በቃ እኔ አላቅም። ህግ ወጥ ስራ መስራታቸውን እያወቁ ታዲያ ካሜራ ከፍተው እንኮልን እያሉ ወደ ሶሻል ሚዲያ ላይክ አድርጉልን። ምናችሁ ላይክ ይደረግላችሁ? ምናችሁ ላይክ ይደረግ? በእውነት ምናችሁ ነው ላይክ የሚደረግላችሁ? ይህ ቪዲዮ ላይክ የሚደረግ ነው ወይ? ይህ ቪዲዮ የሚታይ ነው ወይ? እናንተ ህግ እንደሚፈልጋችሁ መንግስት እንደሚፈልጋችሁ እያወቃችሁ ራሱ እንዴት ነው ታዲያ ይሄን ቪዲዮ ወታችሁ ወደ ሶሻል ሚዲያ አንደኛው ካሜራ ይዟል የተቀሩት ግን ደግሞ ተሸክመዋል ይህን የሚያረጋቸው ማን ነው ደላላ ነው እንደዚህ የሚያረጋቸው ጫቱን ተሸክሞላቸው እንዲሄድ ማለት ነው ጫቱን አሸክሞ ይዞ ይሄዳልን እሱ በዛን ሰዓት ለማምለጥ ይመቸዋል ነኞቹ ሸህም ስለያዙ በሸህም ምክንያት እነሱ ሊያዙ ይችላሉ ግን ይሄን ለምን ነው የሚያረጉት የዜጎች ጉዳይ ለምን አያሳስባቸውም ዜጎች ሲንከራተቱ ዜጎች በየበረሃው ሲጎዱ በየበረሃው ወርቀው ሲቀሩ የሚያነሳቸው ሲያጣ ለእነዚህ ሰዎች ለምንድን ነው እናንተ ማታዝኑት? ታዲያ ለምንድን ነው ደላላ እንደበግም ይጎተተነ? ታዲያ ለምንድነው ደላላኛ ሽጦ ራሱ ለመኖር የሚፈልገው? ለደላላኛ ሰዓትና ጊዜያችንን ሰጠነው። ለደላላኛ እሺ ብለን ራሳችንን ህይወታችንን አሳልፈን ሰጠነው። ለኛስ ማን አለን? ታዲያ ለምንድነው አልበላ ብዬ ብቀር አልጠጣ ብዬ ብልቀር እኔ ለኔ ለኔ ካልሆንኩኝ ምን ያረጋሉ የኔ ታዲያ መጓዝ በረሃን ቆርጦ መሄድ ለምንድን ነው ሶሻል ሚዲያ እያያችሁ አይደል? እንደዚህ ሲያዙ ሲታሰሩ ሲታፈኑ እያያችሁ አይደል እንዴ? ለምንድን ነው ወደ ሳውዲ አረቢያ የምትገቡት ሰርታችሁ ለመቀየር ነው። ዛሬም ችግር ላይ ለመግባት ነው። ለችግርና ለመከራኮ አገራችሁ ላይ ያላችሁ ለችግርና ለመከራኮ አገራችሁ ላይ ያላችሁ አገራችሁ ላይ መሞት ትችላላችሁ። በእውነት እኔ አንዳንድ ጊዜ ቤተሰቦቼ ወላሂ አል ዐዚም ደህንነቴን በጣም እወደዋለሁኝ። ብዙ ነገር አስተምሮኛለን እንዳገኝ እንጂ እንዲወደቅ አልፈልግም። ሁሉ ጊዜም ፈተናን አልመኝም። በቃ ከትላንትናው ፈተና ዛሬ የተሻለ ህይወት ለመድረስ ነው። ከትላንትናው ችግር ችግሬ ዛሬ ለማገኘት ነው የምፈልገው። ታዲያ በረሃን ቆርጣችሁ የምትመጡት ለምንድን ነው? እህቶቻችን እህቶቻችንን ሴት እህቶቻችንን በበረሃ ላይ እየቀሩ እንዲያቀጠለ እየረገፉ እየሞቱ ያሉት ለምንድን ነው? ለማገኘት አይደል እንዴ? ማገኘት አትፈልጉም እንዴ? መቀየር አትፈልጉም እንዴ? ታዲያ ካሜራ ከፍታችሁ ደላላዎች እንደ በግ እየነዷችሁ ከኋላ ጫት ተሸክማችሁ ካሜራ እየቀረጻችሁ ህገ ወጥ ስራ እንደሆነ የሳውዲ አረቢያ ድንበር ጠባቂ ካሜራ ከፍቶ እየጠበቃችሁ እየተቆጣጠራችሁ እንደሆነ፣ ታዲያ ይህን እንደተረሳችሁት ምን ነው አታውም እንዴ? ቀን በቀን ቪዲዮ እየተለቀቀ አደል እንዴ? ቀን በቀን ችግርን እያየን አደል እንዴ? እና ራሳችሁን አደጋ የምጥሉ ሰዎች ራሳችሁን የምትጎዱት ለቤተሰቦቻቸውም ችግር ሁልጊዜም ከችግር አተዋጧቸውም ሁልጊዜም ከጭንቀት አተዋጧቸውም እናንተ ፈታኝ ናቸው። ግን እናንተ በእናንተ አይነት ምክንያት በእንደዛህ አይነት ሰዎች ምክንያት ብዙ ድሃዎች ብዙ ምስኪኖች ብዙ ሰርተው ማገኘት የሚፈልጉ ሰዎች ብዙ ሀገራቸው ላይ ተሰቃይተው ወደ ሰው ሀገር ላይ መጥተው ማገኘት የሚፈልጉ ሰዎች እነዚህ አላህ የሆናቸው አላህ የደረሰላቸው ቤተሰቦች፣ ይህን ቢዲዮ ሽር፣ ላይክ አድርጉ። እንደዚህ አይነት ስራ ለሚሰሩ ሰዎች እኔ ምንም ላዝንላቸውም አልችልም። ግን በየመንገዱ በየበረሃ ወጥተው ለቀሩ በረሃ ለበላቸው ሴት እህቶቻችን ወንድሞቻችን ነው የባህር ቀለቡን ለቀሩት እነሱ በጣም ያሳዝናሉ። ከዛ የተረፈ ወደ ባህር መንገድ እግራቸውን አንስታቸው የምትመጡ ጊዜያችን ከፍቷል፣ ሰአታችን ከፍቷል እጅግን በጣም የሚያሳዝን ጊዜ ላይ ነን የደረስ ነው። ቤተሰቦቼ አላህ የጠብቀና አላህ ወቶ ከመቅረት የጠብቀን ከጭንቀት ከመከራ አላህ ይሰውራና፣ እኔ ቀን በቀን አንዳንድ ጊዜ ግን ቪዲዮን ለማግኘት ለምትፈልጉ ሰዎች አሁንም በድጋሜ ወደ ቴሌግራም ብሬክስ ሀበሻ ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ። የብሬክስን ቻናል ለማግኘት ለምትፈልጉ ከአሁን በፊት ከለቀኩት ቪዲዮ ላይ አራት ስቢሊንጎች አሉ ብሬክስ የሚል በዛ ገብታችሁ ማግኘት ትችላላችሁ። ከዛ ቻናል ላይ ገብታችሁ ግን የማታወት መከራና የማሰሙት ችግር የለም የማታወት አስክሬን የሞተ ሰው ሞትን እንደዚህ አይነት ነው ወይ ብላችሁ የምትፈሩትና የምትጨነቁለት ይሆናለን። እዛ ቻናል ላይ ገብታችሁ የምፈልጉትን ነገር ማግኘት ትችላላችሁ። ካላገኛችሁት የብሬክስን ቻናል በድጋሚ ኮሜንት ላይ ያስቀምጥላችኋለሁኝ። ወደዛቻናል ገብታችሁ የእህቶቻችንን አሟሟት የእህቶቻችንን ስቃይ ማየት ትችላላችሁ። ሆኖም ግን ለእንደዚህ ለምታበቋቸው ሰዎች አላህ እናንተ ሞት ያሳየን፣ አላህ እናንተ እጃችሁ ላይ ያለው ስህተት በራሳችሁ ህይወት ላይ